እንግዲህ ለዛሬ የያዝናቸው መረጃዎች መጀመሪያ ያደረግኩት ቅድም እንደነገርኳችሁ፣ በተለይ የገጠር ልማት ሽግግርን ከማከናወን ባሻገር ይሄ እርሻ መሳሪያዎች እንዲሁም የግብርና መሳሪያዎች ዘመናዊ የግብርና መሳሪያዎች በስፋት ወደ ሀገር ውስጥ እየገቡ እንደሆነና ለአገልግሎት እየዋሉ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በዚህም ይህ የገጠር ልማትን እንዲሁም ሽግግርን ከማሳለጥ ባሻገር እንዲሁም ለገበሬው ረፍትን የሰጠ ምርትና ምርታማነትን በሚገልጽ ያሳደገ እንደሆነም ነው የተናገሩት። በዚህም እንግዲህ ሽግግር ከመቶ ሀምሳ ሺህ በላይ የሆኑ የእርሻ መሳሪያ፣ የውሃ መሳቢያ ፓምፖች እንዲሁም ደግሞ አስር ሺህ የሚገመቱ ትራክተሮች፣ ወደ አንድ ሺህ የሚጠጉ ኮምባይነሮች ስራ ላይ እንደዋሉም ነው እንግዲህ የተናገሩት ይህ ትራክተርና የውሃ መሳቢያ ፓምፖች እንዲሁም ዘመናዊ የእርሻ ክንውንን እንግዲህ ከማከናወን ለአርሶ አደሩ ረፍትን ከመስጠት ባሻገርም ጉልህ ሚናል በተለይ ኢኮኖሚው ላይ ትልቅ አስተዋጽኦ እንዳለው ነው የተናገሩት። በዚህም እንግዲህ በሀገር አቀፍ ደረጃ በክረምት በተያያዘው አራት ነጥብ አምስት ሚሊዮን የሚጠጋ ሄክታር ላይ የስንዴ ልማት እንደተከናወነ ተናግረዋል። አሁንም በዚህ አመት ደግሞ ከ8.5 እስከ ዘጠኝ ሚሊዮን ሄክታር ላይ እንግዲህ የስንዴ ምርት ይጠበቃልም ብለዋል። ከስንዴ ምርትም ባሻገር ደግሞ የፓፓያና የሙዝ እርሻ ዝርያዎችም ከበፊቱ በተሻለ እንደሚቀርቡም ነው እንግዲህ የተናገሩት እውነት ለመናገር ከመሪው ጫንቃ ላይ ወርዶ ግብርናን በዚህ ደረጃ ማየት በጣም ደስ ያሰኛል። የብዙዎቻችን ፍላጎት ምኞት ነው። ይሄ መስፋት መጠንከር አለበት። በእርግጥም የአርሶአደሩን ሸክም እያቀለለ ያለ ገጠሩ ደግሞ ይሄ የአርሶ አደሩ አካባቢ የምርም ሽግግር ላይ መሆኑን በደንብ የሚያመላክት አዎ። በተለይ ደግሞ አርሶ አደሩ ክረምትን ብቻ ጠብቆ እንዳያርስ፣ የዝናብ ጥገኛ እንዳይሆን በበጋም በደንብ ምርትን እንዲያምርት የተለያዩ ስራዎች ይሰራሉ። ባለሙያዎችም ደግሞ በተለይ የግብርና ባለሙያዎች ታች ድረስ እየወረዱ ቴክኖሎጂውን እንዲሁም ደግሞ በእውቀት ላይ የተመሰረተ ስራ እንዲሰራም እያደረጉ ነው። እንዳልሹ የገጠር ሽግግርን የሚያግዙ ትልቅ ስራዎች እየተሰሩ ናቸው። አዎ በተለይ አሁንም በእርግጥ በበሬ የሚያርሱ አርሶ አደሮች ቢኖሩም ግን በስፋት እነዚህ ለመቀነስ አዎ ዘመናዊ የእርሻ መሳሪያዎች እየገቡ እንደሆነ በስፋት እየደረሱም እንደሆነ ነው የገለጹት። ወደ ቀጣዩ መረጃ የሳልፍ ደግሞ እንግዲህ የሉሲና ሰላም ቅሪታ አካል እንግዲህ የሁለት ወር ቆይታቸውን አጠናከው ወደ አዲስ አበባ ተመልሰዋል። እንግዲህ ሉሲና ሰላም በፕራንክ ሙዚየም በነበራቸው የሁለት ወር ቆይታ ከሁለት መቶ ሺህ በላይ ህዝቦች ጎብኝተዋቸዋል። ይህም እንግዲህ በፕራንግ ሙዚየም ቀዳሚውና ዋነኛው ብዙ ህዝቦች የጎበኙት እንደነበረ ኤግዚቢሽን እንደነበረም ተነስቷል። በኤግዚቢሽኑ ላይ እንግዲህ የኢትዮጵያን ምድረ ቀደምትነት ከማስረዳት ከማሳየት፣ ለዓለም ከማስተዋወቅ ባለፈ አሁን አሁን ላይ የወደፊቷን ተስፋ የለመለመውንም ኢትዮጵያን አሳይተዋል አስተዋውቋል ማለት ነው። በጉብኝት ወቅትም እንግዲህ የተለያዩ ጎብኚዎች የሉሲ ምስል ያለበትን ቲሸርት ከአስራ ሁለት ዶላር እስከ ሀያ ሶስት ዶላር ሲሸምቱ እንደነበርም ተነግረዋል። እንዲሁም ደግሞ የተለያዩ የሸራ ቦርሳዎችንም እንደዚሁ ከአስራ ሁለት ዶላር ጀምሮ የቁልፍ መያዣዎችንም የሉሲ ምስል ያለበትን ከአስራ ሁለት እንዲሁ ከስድስት ዶላር ጀምሮ እንዲሁ ሲሸመት እንደነበር ተናግረዋል። በዚህም በፕራንግ ቆይተዋም እንግዲህ በፕራንግ ሙዚየምም የመጀመሪያውና ዋነኛው ቀዳሚ በብዙ ጎብኚዎች የተጎበኘ ኤግዚቢሽን እንደነበረም ነው እንግዲህ ሲነገር የነበረው። በሰላምም ወደ ኢትዮጵያ እንግዲህ የሰላም ና የሉሲ ቅሪት አካል ተመልሶ ርክክብ ተደርጓል ማለት ነው። ያው ከሰላማዊት ካሳ የቱሪዝም ሚኒስትሯ በዚሁ በሉሲና ሰላም ቅሪታ አካላት ሽኝት ላይ አዲሶቹ ኢትዮጵያን የሚያስተዋውቁ አምባሳደሮች ሲሉ ገልጸዋቸው ነበረ። በደንብ ታሪክን አዲሲቷን ኢትዮጵያን ምድረ ቀደምቷን ኢትዮጵያ የበለጠ ለማስተዋወቅ ትልቅ አቅምን የፈጠረና እንዳል ሸዋነችም ከ ሁለት መቶ ሺህ ጎብኚ በላይ በሁለት ወር ውስጥ ፕራግ ያው የቱሪስት ከተማ ናት። በቀን ከ ሀምሳ ሺህ ሰው በላይ ነው ከተማዋን የሚጎበኘው በአመት ወደ አስራ አራት ሚሊየን ሰዎች ይጎበኙታል ከተማዋንና እጅግ በጣም ድንቅ የሆነ ታሪክን ያለ ከተማ ነው። ኢትዮጵያም ደግሞ ከቼክ ሪፐብሊክ መንግስት ጋር በእንደዚህ በታሪክ ቱሪዝሙ ዘርፍ ላይ ትልቅ ትስስርን ፈጥራ ታሪኳን ያስተዋወቀችበትና ብዙዎችም ደግሞ በእርግጠኝነት ወደ ኢትዮጵያ ደግሞ መጥተው ኢትዮጵያን ለመጎብኘት ጉጉት እንደሚፈጥርባቸው እንደሚነሳሱ እናስባለን። ይበልጥ ያስተዋወቀም ነው። ወደ ቀጣዩ መረጃ የሳልፍ ደግሞ እንግዲህ ከራሱ አልፎ ለሌሎች ተስፋ ስለሆነው አካል ጉዳተኛ ነው የምናየው። መለስ እዮብ ይባላል። በወላይታ ሶዶ ከተማ ነው እንግዲህ ተወልዶ ያደገው በዚህ አካል ጉዳተኛ የሆነው በልጅነት ልምሻ ወይም ደግሞ ፖሊዮ በሽታ ምክንያት ነበር። ነገር ግን ከዚህ በኋላ ያው ወጣት ሆኖም እንደ ልቡ መንቀሳቀስ አልቻለም፣ መማር አልቻለም፣ ህይወቱ ፈተና ውስጥ ገብቶ ነበረ። በዚህም ምክንያት ነው እንግዲህ መፍትሄ ሲፈልግ የነበረው። ነገር ግን በቀላሉ ማግኘት አልቻለም ነበር። ነገር ግን በወላይታ ሶዶ የሚገኘው ክርስቲያን አጠቃላይ ሆስፒታል የእግር ለእግሩ ድጋፍ የሚሆንለትን ክራንች በነጻ ያበረ ያበረክትለታል። ከዚህ በኋላ ነው እንግዲህ ተንቀሳቅሶ መስራት ይጀምራል። ከዛ በኋላ ግን ያለው ሁኔታ ምንድን ነው ለሌሎችም መትረፍ፣ ለሌሎችም ተስፋን መስጠት ነበርና ሀሳቡ ወደዚህ ማህበር፣ የአካል ጉዳተኞችን ማህበር ይመሰርታል። በዚህም ማህበር እንግዲህ የተለያዩ ለአካል ጉዳተኞች መጠቀሚያ የሚሆኑ መገልገያዎችን ይሰራል ማለት ነው። በዚህም ማህበር ለአካል ጉዳተኞች የሚሆን ከመስራቱም ባለፈ ለአካል ጉዳተኞች ከጥገኝነት ወጥተው ራሳቸውን ችለው ለሌሎችም እንዲተርፉ የስራ እድልን ፈጥሯል። አካል ጉዳተኛ ላልሆኑም እንደዚሁ የስራ እድልን የፈጠረ ነበረ። በዚህም እንግዲህ የተለያዩ ክራንቾችን ዊልቸሮችን፣ እንዲሁም ባለ ሁለት ጎማ ሞተሮችን ወደ ሶስት መቀየርን በማህበር ውስጥ የሚሰሩ ዋና ዋና ስራዎች ናቸው ማለት ነው። እነዚህና ሌሎችን ለአካል ጉዳተኞች ተስፋ የሚሆኑ ስራዎችን ሰርቷል ማለት ነው። ወደ ቀጣዩ ሳልፍ ደግሞ እንግዲህ ከአሜሪካ ኖርዝ ዳኮታ ስቴት ዩኒቨርሲቲ ወደ ኢትዮጵያ በመምጣት በግብርናው ዘርፍ ላይ የተሰማራ ወጣት ነው። ይህ እንግዲህ በተለይ በአሜሪካ የነበረውን ልምድ ወደ ሀገር ውስጥ በማምጣት ኢትዮጵያ ውስጥ ልምዱን ለማካፈል ነው እንግዲህ ይህን ያደረገው። አብርሃም ትንሳኤ ይባላል። በሲቪል ምህንድስናና በግብርና ነው እንግዲህ በግብርና ቴክኖሎጂ ነው በአሜሪካ ኖርዝ ዳኮታ ስቴት ዩኒቨርሲቲ የተመረቀው። ከዛም በኋላ ወደ ሀገር ውስጥ በመምጣት በስልጤ ዞን ሰፋፊ የእርሻ ማሳዎችን በመውሰድ ነው እንግዲህ ምርትን በተለይ ድርቅና በሽታን መቋቋም የሚችሉ ምርጥ ዘሮችን በማምረት ረገድ ነው እንግዲህ የተሰማራው በዚህም የስንዴ ምርትን ማምረት ችሏል እንዲሁም ደግሞ ለአርሶ አደሩ ምርጥ ዘር አቅርቦትን በሰፊው ለማቅረብ የቻለ ነበር ማለት ነው በጣም ደስ ይላል እውነት ለመናገር ያው አሜሪካን ሀገር ብዙ ሰው የእርሻ መሬት ያለ ላይመስለው ይችላል አይደለ ስለዚህ አሁን እዛ ቴክኖሎጂ ነው እንጂ ልዩነቱ እንዲያውም በፈርቲሊቲ ወይም በምርታማነት ብንወስደው ምናልባት የኛ መሬት የተሻለ ሊሆን ይችላል ስለዚህ ሀገር ይሄ ጄባ ለማ ያለኝን አቅም ያለኝን የእውቀት ተጠቅሜ የተሻለ ነገር ማምጣት ይችላል ብሎ አምኖ ነው ይሄ ወጣት የመጣውና ለብዙዎች ምሳሌ መሆን የሚችል ነው። ምሳሌ መሆን የሚችል ነው። ያው ዛ ያለውን እንግዲህ ምቾት ትቶ ነው እንግዲህ ወደ ሀገሩ መጥቶ በተለይ በዘመናዊ ግብርና ላይ እውቀቱን ያለውን የተማረውን ወደ ሀገር ውስጥ አምጥቶ ምርጥ ዘርን ከማቅረብ አኳያ ለሌሎችም ለብዙዎች የስራ እድል የፈጠረ ነው እና ግብርናው ላይ ትልቅ አስተዋጽኦ ያለው ነው ማለት ነው። ለዛሬ የያዝኳቸው መረጃዎች እነዚህ ይመስላሉ አምስት